እነዚህን ሶስት የኤሌክትሪክ መኪኖች ምንም ያክል ርካሽ ቢሆኑም በፍጹም እንዳትገዟቸው፣ ከገዛችኋቸው በእርግጠኝነት ትጸጸታላችሁ። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ። እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለመኪኖች ልናወራና ልናወጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ከበርካታ ዓመታት ቁጥጥር በኋላ የኤሌክትሪክ ተሽከርካሪዎች አሁንም በተለያዩ ቦታዎች ላይ ጥብቅ ቁጥጥር ይደረግባቸዋል። በተለይም ሕገወጥ የሆኑ የኤሌክትሪክ ተሽከርካሪዎች በመንገድ ላይ እንዲነዱ አይፈቀድላቸውም። አንዳንድ የኤሌክትሪክ መኪኖች ያልሆኑ ነገር ግን የኤሌክትሪክ መኪኖችን ወክለው ሊቆሙ የሚመስሉ አንዳንድ የኤሌክትሪክ መኪኖችም በኢትዮጵያ ውስጥ ይታያሉ። እነዚህን የኤሌክትሪክ መኪኖች መግዛት ኪሳራው እንጂ ትርፉ አይታየኝም። ምክንያቱም በአንደኝነት መንግስት ሊከለከላቸው ይችላል፣ በሁለተኝነት ደግሞ የመኪኖቹ ፐርፎርማንስ እጅግ የወረደ ስለሆነ አንድ ሁለት የማሰብ ይኖርባችኋል። ስለዚህ የተከበራችሁ የቻናሌ ቤተሰቦች ምንም ያክል ርካሽ ቢሆኑም፣ ምንም እንኳን ውበታቸው ቢያማለሏችሁም እነዚህን መኪኖች በጭራሽ እንዳትገዙ ትጸጸታላችሁ። አንደኛ፣ የኤሌክትሪክ ስኩተር ሞቢሊቲ ስኩተሮች። ማለትም በኢትዮጵያ ብዙ አይነት የኤሌክትሪክ ሞቢሊቲ ስኩተሮች እየበዙ ይገኛሉ። እነዚህ ሞቢሊቲ ስኩተሮች ከትክክለኞቹ የኤሌክትሪክ መኪኖች የተለየ ባህሪና ዓላማ ያላቸው የኤሌክትሪክ ሞቢሊቲ ስኩተሮች ናቸው። እነዚህ ማለት በአጭር ቋንቋ ለመግለጽ ፐርፎርማንሳቸው ልክ እንደ ሞተርሳይክል ሲሆን ያንን ሞተር ሳይክል በሽፍን እንደ መግለጽ ነው። ማለትም ቻይና ለአጫጭር ርቀትና ሽፍን ሞተርሳይክል ለሚፈልጉ ግለሰቦች ይህንን መኪና ታመርታለች እንደ ማለት ነው። ስለዚህ አንዳንዶች እነዚህን ኤሌክትሪክ መኪኖች ኤሌክትሪክ ፉል ኤሌክትሪክ መኪኖች መስሏቸው የገዟቸውና ከገዟቸው በኋላ በመንግስት ክልከላና ባላቸው ፐርፎርማንስ እጅግ ሲበሳጩ ልንመለከት እንችላለን። እነዚህን ተሽከርካሪዎች በኢትዮጵያ ትክክለኛ ስማቸው ሞቢሊቲ ስኩተር የሚባል እንደሆነ ብዙዎች አያውቁም። እነዚህ ሞቢሊቲ ስኩተሮች የራሳቸው የሆነ ጥቅም ያላቸውና በዓላማ የተመረቱ ሲሆኑ እንደ ማንኛዎቹ የፉል ኤሌክትሪክ መኪና ከምንላቸው የተለዩ ናቸው። የተከበራችሁ የቻናሌ ቤተሰቦች እነዚህን ሞቢሊቲ ስኩተሮች እኔ እምላችሁን መሠረታዊ ነገር ከተረዳችሁ ስለነሱ ማወቅ ይኖርባቸዋል። የመጀመሪያው ስያሜያቸው ነው ኤሌክትሪክ ቬህክል ተብሎ መጠራት የለባቸውም። እነዚህ ኤሌክትሪክ ቬሂክል ከሚለው ስያሜ ይልቅ የሚገልጻቸው ሞቢሊቲ ስኩተር ወይም ስኩተር ካርስ ወይም ወይም እንደ ማንኛውም ኤሌክትሪክ ሞተርሳይክል እስኩተር ብላችሁ ልትጠቅሷቸው ትችላላችሁ እንጂ ሙሉ ለሙሉ የኤሌክትሪክ መኪኖች አይደሉም። መኪና ይመስላሉ ቦዲያቸው እኮ ያምራል የምትሉኝ ሰዎች ካላችሁ እስኪ ልብ ብላችሁ እነዚህን ተሽከርካሪዎች ተመልከቷቸው። ቦዲያቸው ልክ እንደ ፉል ኤሌክትሪክ ከሆኑ መኪኖች የተለየ ነው። ምክንያቱም የተጠቀሙበት ማቴሪያል ሌሎቹን የኤሌክትሪክ መኪኖችን በምናመርትበት ወይም በሚመረትበት ማቴሪያል አይደለም ብርካሽ በሆነና በወዳደቁ ማቴሪያል የተሰሩ ስለሆነ ቦዲያቸው፣ ውበታቸው በጣም የደበዘዘና የሚያምር ገጽታ አይኖራቸውም። ነገር ግን ቦዲያቸው ሰፊ ሊመስል ይችላል። ብዙ ሰዎች የእውቀት ችግር ስላለባቸው ቦዲያቸው ትልቅ ስለሆነ ፉል ኤሌክትሪክ መኪኖች ይመስሏቸውና ትልቅ ዋጋ አውጥተው ይገዛቸዋል። በኢትዮጵያ በጣም ይገርማቸዋል። እነዚህ ሞቢሊቲ ስኩተሮች እየተሸጡ የሚገኙት በአንድ ሚሊዮን ስምንት መቶ ሺህና አንድ ሚሊዮን ስድስት መቶ ሺህ ነው እየጠሩ የሚገኙት። በጣም ያሳዝናል። እነዚህ ሞቢሊቲ ስኩተሮች በጣም በርካሽ የሚመረቱ ናቸው። እንደ ኤሌክትሪክ ሞተር ሳይክሎች በጥቂት ገንዘብ የሚመረቱ ናቸው። እንደው ሙሉ ለሙሉ ፓወር ትሬኑን ዘርግታችሁ እንኳን ለመጨረስ ቢያንስ እስከ መቶ ሺህ ብር ብቻ ነው እነሱን ለማምረት የሚጠቀሙበት ማለት ነው። ለምሳሌ ያክል የተወሰኑትን ለመዘርዘር ልሞክር። ምክንያቱም እነዚህ ተሽከርካሪዎች እንዴት እንደሚመረቱ ከገባችሁ በደንብ ማንነታቸው ይገባችኋል ብዬ አስባለሁ ማለት ነው። የመጀመሪያው ሞተራቸው እስከ 11000 የሚፈጅ ሞተር ነው። ባትሪ ካፓሲቲያቸውን ስንመለከት በትንሹ ትናንሽ የሚባሉት እስከ 1.5 ኪሎ ዋት የሚጠቀሙ ማለት 1500 ዋት ማለት ነው። በጣም ትንሽ ነው ማለትም ለመኪና በጣም ትንሽ ነው። እንደውም በመኪና ደረጃ እንደምናውቀው ኪሎ ዋት ሃወር ድረስ ነው። የተከበራችሁ የቻናሌ ቤተሰቦች ስለነዚህ ስለ ሞቢሊቲ ስኩተሮች በደንብ ግልጽ እንዲሆነላችሁ የባትሪ ካፓሲቲያቸውን ከሌሎቹ ፉልኮን ከኤሌክትሪክ መኪኖች ጋር አነጻጽሬ ላሳያችሁ። እነዚህ የሞቢሊቲ ስኩተሮች እስከ 1500 ዋት ማለትም 1.5፣ ከዚህ በትንሽ ደረጃ ከዚህ ይነሳሉ እስከ 2000 እስከ 3000 ነው ትልቁ የሚባለው። 3000 ማለት ደግሞ 3 ኪሎዋት አወር ማለት ነው። አንድ ተሽከርካሪ እንግዲህ ያሰበው 3 ኪሎዋት አወር ያለውና ለምሳሌ ቢዋይዲ ሴገልን ለምሳሌነት ፉል ከሚባሉት የኤሌክትሪክ መኪኖች ለማማረጥ ብንሞክር፣ እነዚህ የቢዋይዲ ሴገል መኪኖች 38.8 ኪሎዋት አወር ባትሪ አላቸው። እነዚህ ደግሞ ሞቢሊቲ ስኩተሮች ደግሞ ያላቸው የባትሪ መጠን እንዳልኳቸው 3 ብቻ ሊሆን ይችላል። ትናንሾቹ 1.5 ኪሎዋት አወር ባትሪ ነው የሚኖራቸው ማለት ነው። ስለዚህ 3 እና 38.8ን ማነጻጸር ብቻ ነው ከናንተ የሚጠበቀው ማለት ነው። በጣም ትልቅ ነው። ቦዲያቸው ትልቅ ስለሆነ በጭራሽ እንዳትሸወዱ። ምክንያቱም ቦዲያቸው በጣም ላይት ነው። በወረደ እቃ ነው የሚመረተው። ውስጡን እንደውም ማሳያቸዋለው። በሪቬት ነው የሚገናኘው። በስክሩ ድራይቨር ምናምን ነው የሚገናኘው። በጣም ሶስት ነገር ነው በዋናነት የሚያስፈልጋቸው እነዚህን ተሽከርካሪዎች ለመገዳደም። በነገራችን ላይ መጀመሪያው ባትሪ ነው። ከባትሪ በኋላ ሞተሩ ነው። ከዛም ኮንትሮለር ነው። ኮንትሮለር ትገጥማለ፣ ባትሪ ትገጥማለ፣ ከዛም ሞተር ትገጥምና ቻው በቃ መኪናው መንቀሳቀስ ይችላል። ቦዲ ሰርተለት ማንቀሳቀስ ነው። ስለዚህ ከ100 ሺህ እስከ 200 ሺህ በሚፈጅ ገንዘብ ነው እነዚህን ተሽከርካሪዎች የሚሰሯቸው፣ እንዳትሸወዱ። ኢትዮጵያ ውስጥ ገብተው አሁን ላይ እስከ 1.8 ሚሊየን የኢትዮጵያ ብር ለመሸጥ እየተሞከረ ነው። አንዳንዶችም ከፍለው ለመውሰድ እየሞከሩ ነው የሚገኙት። በጣም ያሳዝናል ማለት ነው። ነገር ግን እነዚህ ተሽከርካሪዎች አትግዟቸው ስላችሁ? ምናልባት ነጋዴዎች በጣም ዋጋቸውን አውርደው በአራት መቶ ሺና እና በአምስት መቶ ሺህ ለመሸጥ ቢሞክሩ አትግዙ ማለት አይደለም ምክንያቱም እነዚህ ተሽከርካሪዎች የራሳቸው የሆነ ጥቅም አላቸው ለምሳሌ ሾርት ዲስታንስ ለሆነ ለማስጎብኛ ብዙ ጊዜ አይታችሁ ከሆነ ይሄ ጎልፍ ላይ ምናምን የሚንቀሳቀሱ ተሽከርካሪዎች ሞቢሊቲ ስኩተሮች ናቸው ዩኒቨርሲቲ ሰፋፊ ዩኒቨርሲቲዎች በውጭው ዘንድ ነው እምላችሁ ዘንድ አስፓልት የሆኑ ቦታዎች ላይ ብቻ ለማንቀሳቀስ እንጂ በጭራሽ አይታሰብም። ለጥ ባለ ቦታ ላይ ልክ እንደ ባጃጅ አገልግሎት ሊሰጡ ይችላሉ፣ እነዚህ ተሽከርካሪዎች ማለት ነው። በባጃጅ ዋጋ መቅረብ ያለባቸው ስለሆኑ በዚህ ደረጃ ከመጣ ምናልባትም ብትገዟቸውና ለመለወጥ ብትሞክሩ የምትፈልጉት ከሆነ እንጂ መኪናውን ለስራ ነው መፈልገው ከከተማ ከከተማ ሄድበታለሁ አለ ምናምን ብላችሁ የምታስቡ ከሆነ በጭራሽ እነዚህን ተሽከርካሪዎች እንዳትገዙ። በጭራሽ እንዳትሸወዱ ሞቢሊቲ ስኩተሮች በኢትዮጵያ አሁን የሰማሁት ኢሙቨር የሚባል ተሽከርካሪ አለ። ቪዲዮም ፕሮሞት ሲያደርጉ አይቻለሁ። እሱ ማለት የኤሌክትሪክ መኪና አይደለም። የተወሰነውን እስቲ ላስገባላችሁ እና እሞክራለሁ አስገብቼ ላሳያችሁ ማለት ነው። እና የኤሌክትሪክ መኪና ፉል ኤሌክትሪክ መኪና የሚባል አይደለም። ሞቢሊቲ ስኩተር ነው ወይም ስኩተር ካር ነው። ይሄ መኪና ዋጋው አራት መቶ ሺህ በባጃጅ ዋጋ እስከ ሰባት መቶ ሺህ እንኳን ቢሄድ ባጃጆች በሚሸጡበት ዋጋ መሸጥ ያለበት ተሽከርካሪ ነው ማለት ነው። እንዳትሸወዱ ነው። ሁለተኛው ተሽከርካሪ ጋር ልምጣላችሁ። ሁለተኛው ተሽከርካሪ ኔታ የሚባለው ተሽከርካሪ፣ ይህ ተሽከርካሪ በጣም በጣም አሳሳቢ በሚባል ደረጃ ኢትዮጵያ ውስጥ በብዛት ይገኛል። እንግዲህ የገዛችሁትን ሰዎች አይደለም እኔ አሁን ለምን ገዛችሁ ያልኩኝ ያለሁት ግን የኔታ ተሽከርካሪዎች በጣም አስተማማኝነታቸው የወረደ ነው። በተለይ ካምፓኒው ምንም እንኳን ተሽከርካሪው ላይ እንደዚህ አንዳንድ ችግሮች ባይስተዋሉም አዲስ ስለሆነ ካምፓኒው ላይ ግን ከባድ የኪሳራ አደጋ ያለበት ተሽከርካሪ ነው። ካምፓኒው በጣም አደገኛ የሆነ እዳ ያለበት ተሽከርካሪ የተሽከርካሪ ብራንድ ስለሆነ ማለት ነው። ያ ማለት ተሽከርካሪውን ገዝታችሁ ከሆነ እንግዲህ ማያቅ ሰው ካለ ብትሸጡት ብዬ መመክረው ተሽከርካሪ ነው። እንደውም ባለፈው ጊዜ ላይ ከአንድ ይሄ ኮኔክሽን ከሚያቀርብ አንድ ካምፓኒ ጋር እዳይን ክፈለኝ አትክፈለኝ የሚል ሰጥ አገባ ውስጥ ገብቶ የመኪናውን ሙሉ ለሙሉ ኮኔክሽን አጥፍቶት ነበረ። ምክንያቱም እነ ኔታዩ ኔታ ቪ የተሰኙ ተሽከርካሪዎች የኮኔክሽን እስከ ህይወት ፍጻሜ ኮኔክሽን ምናምን ውሉ ላይ አለ ስትዋዋሉ ማለት ነው። እና ኮኔክሽን ከተቋረጠ ደግሞ መኪናውን በሪሞት መክፈት መዝጋት አትችሉም። ግዴታ መኪናውን በቁልፍ ነው የምትከፍቱት ማለት ነው። እና ኮኔክሽን ከተቋረጠ በቃ ዩቲዩብ ምንም ዜናም ማዳመጥ አትችሉም ምናምን። እና ተቋርጦ ነበር በነገራችን ላይ ተቋርጦ፣ ከዛን ከእንደገና ዲስከስ አድርገው ይመስለኛል የመለሱት ስለዚህ ሁኔታ ካምፓኒው ላይ ከፍተኛ የሆነ እንትን አለበት፣ ሰጣገባ አለበት፣ ዕዳ አለበት። ይትረፍ አይትረፍ ምንም የሚታወቅ ነገር የለም። ግን እዚህ ጋር ስነግራችሁ የቻይና የገበያ ሁኔታ በጣም ውስብስብ ነው። አሁን ሁኔታ እዚህ ጋር ስላችሁ አትግዙ፣ በእርግጥም አትግዙ። በዚህ ሰዓት በቃ አሳሳቢ ነው። እሱን መኪና መግዛት አዋጭ አይደለም። ነገር ግን ይሄ ካምፓኒ ተመልሶ አንሰራራም ማለት ግን አይደለም። ከምፓኒው አሁን ካለበት ሁኔታ ዕዳውን ከፍሎ በምንም አይነት ሜተድ እንደሚሆነ ጊዜ አንድ ሜተድ ፈልገው ነበረ። ይሄ ሜተድ ምንድን ነው? አበዳሪዎች የዛ የካምፓኒውን የገበያ ድርሻ ወይም አክሲዮን እንዲገዙ እና የካምፓኒው ባለቤት እንዲሆኑ ውይይቶች እየተደረጉ ነበር እና የዛ ውይይት ምናልባት ፍሬ ከፈራ ካምፓኒዎቹ ራሳቸው ስፔር ፓርት የሚያቀርቡት ካምፓኒዎች፣ ለካምፓኒው ብድር የሚያቀርቡ ባንኮች የዛ ካምፓኒ ባለቤት እንዲሆኑ በጣም ብዙ ጥረቶች እየተደረጉ ነበር እና ኔታ ራሱ ለመሸጥም ሙከራ አድርጎ ነበር። አክሲዮን ለመሸጥ ብዙ ታስቡ ነበር ሚገ ሰላል ነበር። በጣም ብዙ ውስብስብ ነገር ተፈጥሯል። እንደውም ቶዮታ ይህንን ይገዛዋል ተብሎ ወሬ ተወርቶ ነበረ። ግን ያ ወሬ እንግዲህ ብዙም አልሰመረም ማለት ነው። ቶዮታ ይሄ ውሸት እንደሆነ ወዲያው ነው ያሳወቀው ማለት ነው። ስለዚህ የተከበራችሁ የቻናል ቤተሰቦች፣ ኔታ ካምፓኒው ከፍተኛ እዳ ጫና ውስጥ ያለ ካምፓኒ ነው። ያ ካምፓኒ ደግሞ ቢከሰር እናንተ ናቸው የምትከስሩት። አስተማማኝነቱ ወርዷል። እኔ ሳውቀው ተሽከርካሪው ምናልባት በጣም በውድ ነበረ እኔ መጀመሪያ አካባቢ የመጣ ሰሞን ይሸጥ የነበረው፣ አሁን ላይ በጣም ነው በጣም በርካሽ ነው እየተሸጠ የሚገኘው በጣም በርካሽ ነው ከሰው ላይ የምታገኙት መኪና። ያ ማለት አስተማማኝነቱ የወረደ ስለመጣ ነው ማለት ነው። እና ሁሉም ሻጭ ነው። አሁን ኔታ ገቢያ ምትወጡ በቃ ሁሉም ኔታን ግዙ ሰልፍ ነው ማለት ነው። እንዳትሸወዱ ምንም ያክል እርካሽ ቢሆንም ይህን ተሽከርካሪ ከመግዛት መቆጠቡ በጣም አዋጭ ነው። ምክንያቱም ከጠየቃችሁኝ አስተማማኝ ስላልሆነ ማለት ነው። በሶስተኛ ደረጃ የምነግራችሁ ደግሞ አንዳንድ የድሮ የኤሌክትሪክ መኪናዎች ሞዴሎች ወይም የኤሌክትሪክ ኦልድ ሞዴሎችን በጭራሽ እንዳትደፍሩ። ለምሳሌ እነ ኒሳን ሊፍ በቃ የኤሌክትሪክ መኪናን ቆርቋሪዎች ናቸው ተብሎ ነው የሚታሰበውና እነዚህ ኦልድ ሞዴሎች አሉ ናቸው የኤሌክትሪክ መኪና እነዛን በኦልድ ሞዴል እንደ ነዳጅ አይደለም። አሁን የነዳጅ ላይ ኦልድ ሞዴሎችን ብትገዙም የተወሰነ ጊዜ ትጠቀማላችሁ። የኤሌክትሪክ መኪና ላይ ግን ኦልድ መኪና በጭራሽ መግዛት የለባችሁ ማለት ነው። ነኒሳ ሊፍ እንግዲህ በኤሌክትሪክ ላይ ያላቸውን ተጽዕኖ እናቃለን። ስለዚህ ኦልድ የሆኑ ከ2023 በፊት ያሉ ተሽከርካሪዎችን ቢያንስ እንደ ከ2022 በፊት ያሉትን ለመግዛት ባትሞክሩ መልካም ነው። እነ ሊሳሊፍ ደግሞ በጣም የራቁ መኪኖች አሉ። ማዝዳ በጣም ብዙ መኪኖች አሉ። ኦልድ መኪኖች ያሏቸው ማለት ነው። ቻው